ፓወሩ ነው እና ኦልዌይስ አቬለብል የሆነ ፓወር ሰፕላይ ነው ማለት ነው። ኦልዌይስ አቬለብል የሆነ ፓወር ሰፕላይ ነው። ስልኩ ኦንም ይሁን ኦፍም ይሁን ኦልዌይስ አቬለብል የሆነ ፓወር ቪፒ ኤች ነው ማለት ነው። ቪፒ ኤች ነው ማለት ነው። ለስልካችን ፓወር ሰፕላይ ወይም ደግሞ ሜን ፓወር ሰፕላይ የሆነው ፌዝ ቮልቴጃችን ነው ማለት ነው። ቪፒ ኤች ማለት ይሄ ነው። እሱ ከሌለ፣ ቪፒ ኤች ከሌለ ስልካችን አይበራም። ስልካችን አይበራም። ፈርስት ፓወር ሰፕላያችን ነው ማለት ነው። ስኬማቲክ ዲያግራም ላይ ደግሞ እዚህ በደንብ እንዲገባችሁ በደንብ እንዲገባችሁ ስኬማቲክ ዲያግራም ላይ አሳያቸው ነው። ምክንያቱም ቪፒኤች ቤዚክ ነገር ስለሆነ፣ ቪፒኤች ከሌለ ስልካችንን ምንም ሌላ ስራ መስራት አንችልም። መጀመሪያ ቪፒኤች ፓወርን ነው እርግጠኛ አሁን ዴድ ስልክ ሲመጣ መጀመሪያ ቪፒኤች ፓወር መኖሩን ነው ሹር መሆን ያለብን ማለት ነው። ቪፒኤች ፓወሩ መኖሩን ነው እርግጠኞች መሆን ያለብን መጀመሪያ ምንም እንትን ከማለታችን፣ እንዴት ስልክ ምንም ሪስፖንስ ሪስፖንስ የማይሰጥ ስልክ ሲመጣ መጀመሪያ ቼክ ማድረግ ያለብን መጀመሪያ ቼክ ማድረግ ያለብን VPH ፓወሩ ነው ማለት ነው። VPH ፓወሩ ነው ማለት ነው። አንተ ሰሞኑን ስናይ በነበረው ስልክ ላይ አሳያቸዋለሁ። Samsung A13 ላይ VPH ፓወሩ የት እንደሆነ እንዴት እንደሆነ አሳያቸዋለሁ ማለት ነው። ኦኬ እንግዲህ እንደነገርኳ እንደነገርኳችሁ ቪፒኤቻችን ከቻርጅ አይሲ ቀጥሎ ነው ያለው ብለናል። ይህ ኢንዳክተር ወይም ደግሞ ኮይል እዚህኛው ኮይል ላይ ነው ፕሮዱስ የሚደረገው ብለናል። እሷን ወስደን እናያለን እስኪ እቺ ኮይል ናት ማለት ነው። ይሄ ኮይል ስዊቺንግ ላይን ላይ ያለው ኮይል በባለፈው ቪዲዮ ማይጠናል። ስዊቺንግ ላይን ላይ ያለው ኮይል ላይ ነው ቪፒኤቹ ፕሮዲስ የሚደረገው ብለናል። ፕሮዲስ የሚደረገው ሶስት ነጥብ ሰባት ማለት ነው። ሶስት ነጥብ ሰባት እዚህ ላይ ነው ፕሮዲስ የሚደረገው ይችኛዋ ኮይል ላይ ነው ብለናል። እዚህ ጋር ማለት ነው። ይችኛዋ ኮይል ላይ ፕሮዲስ ይደረጋል ብለናል። ይሄ እንግዲህ ቪፒኤች ፓወር ነው። ቪፒኤች ፓወር ፕሮዱስ የሚደረግባት ኮይል ናት። ይሄ ቪፒኤች ፓወር ብዙ ቦታ ላይ ብዙ ቦታ ላይ ይሰራጫል። ብዙ ቦታ ላይ ብዙ ሴክሽኖች ላይ ይሰራጫል። ኔትወርክ ሴክሽን ብትሉ ፓወር ሴክሽን፣ ብዙ ቦታ ላይ ይሰራጫል። እሱን ላሳያችሁ እንግዲህ ናት ቪፒኤቻችን በዚህ ጋር በቻርጅ አይሲ ጋር ከቻርጅ አይሲ ጋር ኮኔክትድ ሆኗል። እንዴት እንደሚሰራጭ ላሳያችሁ። እነዚህ ቦታዎች ሁሉ ላይ VPH አለ። እነዚህ ቦታዎች ሁሉ ላይ ለእነዚህ ሁሉ ሴክሽን ፓወር ያቀርባል ማለት ነው ለእነዚህ ሁሉ ታያቸኋል አይደል? ለእነዚህ ሁሉ ፓወር የሚያቀርበው ቪፒኤች ነው ማለት ነው። እንደዚህ እዚች ጋር እንደምታዩት ፓወር አይሲ አካባቢ ኔትወርክ ሴክሽን ላይ ኤቭሪ ፕሌስ ማለት ነው እያንዳንዱ ቦታ ላይ ኮኔክትድ ነው ማለት እዚህ ጋር ሁሉ ላይ ሦስት ነጥብ ሰባት ማግኘት አለባችሁ ማለት ነው። እነዚህ ቪፒኤቻችን ኖርማል ከሆነ ቢፒኤቻችን ኖርማል ከሆነ እነዚህ ቦታዎች ሁሉ ላይ ሦስት ነጥብ ሰባት ሦስት ነጥብ ሰባት ሦስት ነጥብ ሰባት ማግኘት አለብን ማለት ነው። እንግዲህ ከዚህ ተነስቶ ከኮይላችን ተነስቶ ከኮይላችን ከዚህ ጋር ተነስቶ ከዚህ ጋር ተነስቶ እነዚህ ቦታዎች ሁሉ ላይ ይሰራጫል ማለት ነው። ሁሉም ቦታ ላይ ሦስት ነጥብ ሰባት ማግኘት አለብን ማለት ሦስት ነጥብ ሰባት ማግኘት አለብን ማለት ነው። እዛ ነው ፌዝ ቮልቴጅ የተባለው ሜን ፓወር ሰፕላያችን ነው። ሜን ፓወር ሰፕላያችን ነው ማለት ነው። ስልካችን ሜን ፓወር ሰፕላያችን ነው ቪፒኤች ማለት ነው። እነዚህ ቦታ ሁሉ ላይ ቪፒኤች እናገኛለን ማለት ነው። በኤግዛምፕል አሳያቸዋለሁ ስልኩ ላይ። ስለዚህ ቪፒኤች በጣም ሲሪየስ ነገር ነው ማለት ነው። ቪፒኤች ከሌለው ስልኩ ላይ ቪፒኤች ፓወር ከሌለ፣ ቼክ አድርገን ከሌለ ዳይሬክትሊ እሱ መምጣት አለበት የትኛውንም ስራ ከመስራታችን በፊት ማለት ነው። እሱን ደግሞ በስልክ ላይ አሳያቸዋለሁ። ሶ እርሶ አሁን ለምሳሌ ስልካችን ቻርጅ በሚደረግበት ሰዓት እና ቻርጅ ሲነቀል ወይም በባትሪ ብቻ ሲሆን ቮልቴጅ ፍሎ እንዴት ነው የሚሆነው የሚለውን ብናይ፣ እንዴት ነው የሚሆነው ብለን ብናይ፣ ከቻርጅ በሚነቀልበት ሰዓት ቮልቴጅ ፍሎ እንደዚህ ነው የሚሆነው። ከባትሪ ኮኔክተር ይነሳና ከባትሪ ኮኔክተር ይነሳና ከዛ ወደ ኮሬስተራችን ወይም ደግሞ ወደ ሻንት ሬጅስተራችን ይመጣል ከዛ ወደ ቻርጂንግ አይሲ ከዛ ተመልሶ ደግሞ ይወጣና ወደ ቪፒኤች ላይን ላይ ይገባል ማለት ነው። ከዛ ወደ ፓወር አይሲያችን ይሄዳል። ፓወር አይሲያችን ደግሞ ወደሚያስፈልገው ቦታ ያሰራጫል ማለት ነው። ለሲፒዩ ወደ ሌሎች ኮምፖነንቶችም ያሰራጫል ማለት ነው። ያሰራጫል ማለት ስለዚህ ፕሮሰሱ እንደዛ ነው የሚሆነው ከባትሪ ኮኔክተር ተነስቶ ቻርጅ በማይደረግበት ሰዓት ማለት ነው ቻርጅ ፕላግድ አውት ከተደረገ በኋላ የሚኖረው ፕሮሰስ ማለት ቮልቴጅ ፕሮሰሱ እንደዛ ነው የሚሆነው። ማለት በባትሪ ኮኔክተር ተነስቶ ወደ ፎር ሬስተራችን ይገባል። ከዛ ወደ ቻርጅንግ አይሲ ከዛ በኋላ ተመልሶ ወደ ቪፒኤች ላይን ላይ ይገባና ወደ ፓወር አይሲ ይሄዳል። ፓወር አይሲያችን ከዛ በኋላ ፓወሩን ያሰራጨዋል ማለት ነው። ስንን ደግሞ ስልካችንን ደግሞ ቻርጅ ላይ ኮኔክት ስናደርግ ወይም ደግሞ ቻርጅ በሚደረግበት ሰዓት ቮልቴጅ ፕሮሰሱ እንዴት ነው የሚሆነው ማለት ነው። ኔክተር ይመጣል። ወደ ኦቪፒ ይገባል። ከዛ ወደ ቻርጂንግ አይሲ እያለ ፒኤም አይዲ ከዛ ቡትካፕ እነዚህን ቼክ እያደረገ ያልፍና ወደ ኮይላችን ይገባል። ከዛ ቪፒኤችን ያልፍና ወደ ፓወር አይሲ ይገባል ማለት ነው። ከዛ ደግሞ ተመልሶ ወደ ቻርጂንግ አይሲያችን ይገባና በሬጅስተራችን ኮር ሬጅስተራችን በኩል ያልፍና ወደ ባትሪ ኮኔክተርም ይሄዳል። ከዛ ስልካችንን ቻርጅ ያረጋል ማለት ነው። ስልካችንን ቻርጅ ያረጋል። ስልካችን ባይ በምንጠቀምበት ሰዓት በምንጠቀምበት ሰዓት ለዛ ነው ቻርጅ እያደረገን ፓራሌል ማለት ነው ስልካችንን ቻርጅ እያደረገን መጠቀም የምንችለው በአንድ ጊዜ አሁን ለምሳሌ ስልካችን ቻርጅ ስናደረግ የማይዘጋው ወይም ደግሞ ቻርጅ እያደረገ የምንጠቀምበት ማለት ነው በዚህ ቪፒኤች ወይም ደግሞ በዚህ በቪፒኤች ምክንያት ነው ማለት ነው ቪፒኤች ላይ ራን ስለሚያደርግ ለዛ ነው ስልካችን የማይዘጋው ፓራሌል ስራ መስራት የምንችለው ቻርጅ እያደረገ ኖርማል መጠቀም የምንችለው በዚህ ምክንያት ነው ማለት ነው። ይሄን ደግሞ ይሄን ፊዚካሊ ቦርድ ላይ አሁን አሳያቸዋለሁ ማለት ነው። አሁን ፊዚካል ቦርድ ላይ አሳያቸዋለሁ። ቪፒኤች እንዴት እንደሆነ ፊዚካል ቦርድ ላይ አሳያቸዋለሁ። በመጀመሪያ ቻርጀር እንሰካና ቻርጀር እንሰካና ከዛ ቪፒኤች ፓወራችንን ቼክ እናደርጋለን ማለት ነው። ቪፒኤች ፓወራችንን ቼክ እናደርጋለን ማለት ነው። ፒ ኤች ፓወር ማለት እንግዲህ ሜን ፓወር ሰፕላያችን ነው ብለናል። ለስልካችን ሜን ፓወር ሰፕላያችን ነው። ሜን ፓወር ሰፕላያችን ነው። ስለዚህ ሶስት ነጥብ ሰባት እንፈልጋለን እዚህ ጋር አፕሮክስሜትሊ 37 አግኝተናል። ሶ ዲያግራማችን እንከፍትና ስኬማቲክ ዲያግራማችንን ከፍትና ቪፒኤች ላይን ኮኔክትድ የሆነባቸውን ሴክሽኖችን እናያለን ማለት ነው። እዚህ ስኬማቲክ ዲያግራማችን ላይ እንደምታዩት ብዙ ቦታ ኮኔክትድ ይሆናል። እነሱን አንድ በአንድ ቼክ እናረጋቸዋለን ማለት ነው። ዲያግራማችን ላይ ስኬማቲክ ዲያግራማችን ላይ ስኬማቲክ ዲያግራማችን ላይ ቪ ፔጅ ኮኔክትድ የሚሆንበትን ላይን አይተናል። የትየት ቦታ እንደሚሰራጭ አይተናል። እነዛ ላይኖችን አንድ በአንድ ቼክ እናደርጋቸዋል። አክቹዋሊ ብዙ ስለሆኑ የተወሰኑትን እናያለን። ያ ኮንሰብቱ እንዲገባቸው ብቻ ማለት ነው። ኦኬ ለምሳሌ አዙረን በፊት ለፊት በኩል? ኮንዳክተር አካባቢ አከባቢ ያለውን ቼክ እናደርጋለን። ይሄኛውን ዳክተር ላይ አለ። ቪፒኤቻችን እዚህኛው ኢንዳክተር ላይ ይገኛል። ሲስቱን ቼክ እናድርገው ስንት አለን እዚህ ላይ ሶስት ነጥብ ስድስት ርመ ሶስት ነጥብ ሰባት ማለት ነው። ስለዚህ ቪፒኤቻችን እዚህ ጋር ደርሷል። ኦልሬዲ እየሰራ ነው። ቀጥለን ደግሞ ፓወር አይሲ አካባቢ እንምጣና ፓወር አይሲ አካባቢ እንምጣና እዚችኛው ካፕ ላይም ቪፒኤች አለን ስኬማቲክ ዲያግራሙን እያያችሁ ማለት ነው፣ ቼክ ማድረግ ነው። እዚች ጋ ላይ አለን። ቀጥሎ ኔትወርክ ሴክሽን ላይም አለን። ኔትወርክ ሴክሽን ላይ ደግሞ ቺናት ቪፒኤች ለኖ ሰርቪስ ምናምን ሲለን፣ ብዙውን ጊዜ ቤዝ ባንድ ሲጠፋ ኤምቪፒኤች ላይ ነው ቼክ የምናደረገው ማለት ነው። ኤምቪፒኤች ላይ ቼክ እናደረጋለን። ይኸው እዚህ ላይም አለ ማለት ኔትወርክ ሴክሽናችን ላይ አለ ቪፒኤች። ስለዚህ ብዙ ቦታ ነው የምናገኘው። ብዙ ቦታ እነዚህ ሁሉ ስኬማቲክ ዲያግራማችን ላይ ሲችጋለን። ስኬማቲክ ዲያግራማችን ላይ ቼክ እያደረግን ከዛ በኋላ ፊክስ ማድረግ አድቫንስ መሆን አንዱ ይሄ ነው። እንደዚህ አይነት ነገሮችን ማወቃችሁ ነው። ለምሳሌ ኔትወርክ አይሲ ተቀይሮ እምቢ ያለ ስልክ ቢመጣላችሁ፣ ቪፒኤችሁ በኛው ኢንፑቱ ከጠፋ ቪፒኤች ከሌለ፣ ቪፒኤች ፓወር ከሌለው ስለማይሰራ መታችሁ ዳይሬክትሊ ቼክ ታረጋላችሁ ማለት ነው። ዳይሬክትሊ መታችሁ ቼክ ታረጋላችሁ ቺካፕ ላይ ምንም ከሌለው